የምጠይቃችሁ ነገር አለ። እስቲ መጽሐፍ ቅዱሳችሁን የያዛችሁ ወደ ላይ የያዛችሁ ወደ ላይ ሁላችሁም ከፍ አልኩት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ብዙ ሰው መጽሐፍ ቅዱስም ስለያዘ ክብር ለእግዚአብሔር ነው። ወገኖቼ፣ ይሄ የመጽሐፍ ቅዱስ ጉዳይ፣ በተለይ የወረቀቱ መጽሐፍ ቅዱስ ጉዳይ በጣም አሳሳቢ ነው። ወደፊት ያልያዛችሁ ያዙ። ያንን ኤሌክትሮኒክሱን የሚያሉት ግን የወረቀቱን የሚያሉት ግን ኤሌክትሮኒክሱን ቤተክርስቲያን ውስጥ አትክፈቱት፣ ወረቀቱን ቤተክርስቲያን ውስጥ ክፈቱት፣ ከፈለጋችሁ ማለት ነው። እና ያ ትልቅ ነገር ነው። ምክንያቱም ይሄ ኤሌክትሮኒክሱ መጥፎ ነው ለማለት ሳይሆን ቦታው ቤተክርስቲያን ውስጥ አይመስለኝም። አሁን ሳስበው ቦታው ከቤተክርስቲያን ውጭ መሰለኝ። እኔ በአይኔ ያየሁትን አንድ ነገር ብቻ ልንገራችሁ። በቅርብ አንድ ቤተክርስቲያን አርብ የጸሎት ጊዜ ነው። እንጸልይ ባክህን አብረን ሄደናል እና ተንበርክከን እየጸለይ ትንሽ መብራቱ ደብዘዝ ብሏል። ከዛ በኋላ አይኔን ገለጥ ሳደርግ ከፊቴ የተንበረከቀችው አንድ ልጅ ተንበርክታ ያንን ኤሌክትሮኒክስ እንትን ወዲያ እና ወዲህ ታደርገዋለች እያነበበች እና ይመስላችሁ የሆነ ነገር ተንበርክታ ፌስቡክ ምናምን እያለች እቺ ልጅ ጸሎት ላይ ትንበረከከች ትመስላለች ግን ተመረዛለች ማለት ነው። ብዙ ተመርዘዋል። በኤሌክትሪክሱ ምክንያት እኛም ሳናውቀው ስለተመረዝ ልጆቻችንም ተመርዘዋል። ገና ልጆች አንድ ነገር መያዝ ሲጀምሩ መያዝ ሲጀምሩ መያዝ የሚፈልጉት ሞባይል ፣ ከዛ ጣታቸውን እንዲህች እንዲህች እንዲህች እንዲህች እንዲህች እያወዛወዙ በዛው ተለቅፎ ይቀራል። እኛ አገር ታውቃላችሁ፣ ልክፍት ነው ይባላል። ልክፍት ደግሞ በኢየሱስ ስም ካልሆነ አይወጣም። ስለዚህ በተቻለ መጠን ይህን ጌት ጋር መጠቀም ያለብኝ ብለን እናስብ። በጣም አሳሳቢ ጉዳይ የሆነ ነው በቤተ ክርስቲያን ውስጥ። ስለዚህ የወረቀቱን መጽሐፍ ቅዱሳችሁን ይዛችሁ በመምጣት ለልጆቻችሁ ምሳሌ ሆኑ፣ ለሚያዋችሁ ምስክር ሆኖ ለሚያዋችሁ ራሱ መጽሐፍ ቅዱስ በመያዛችሁ ብቻ ምንድን ነው የያዝከው ተብላችሁ ተጠይቃችሁ ለምስክርነት በር ሊከፈትላችሁ ይችላል። ይህን እንታቁ። ስለዚህ አንፈር የወንጌል በር የሚከፈተው አንዱ ይሄንን መጽሐፍ ቅዱስ ስንይዘው መጽሐፍ ቅዱሱን ስንይዘው። ስለዚህ መጽሐፍ ቅዱሱን በመያዝ አንፍራ፣ አንፍራ። አይክበደል፣ አይክበደል። ከቻላችሁ አገር ቤት ስትሄዱ በቦርሳም የሚገባለ ከዚህም በላይ ትልቅ አለ። ደግሞ አይታየኝም ካላችሁ የኛው ትልቅ አለ። ከዚህ በላይ ስምንት መቶ ብር የሚሸጥ ማለት ነው። ጽሑፉ ትልቅ ነው። ከፈለጋችሁ ግን መጽሐፍ ቅዱሳችንን የሚያዘው የወረቀቱን መጽሐፍ ቅዱስ ዛሬ በዚያ ሀገር ላይ እያወጡ እናያሉ ታውቃላችሁ። አንድ ትልቅ የእግዚአብሔር አንድ ግዜ ኢትዮጵያ መጥተው ላይ ተክስተናስ ይናገሩ እኔ ባለሁበት በአሜሪካን ውስጥ መጽሐፍ ቅዱስ ከትምህርት ቤት ስለወጣ ትምህርት ቤት ውስጥ ጥይት ገባ። አይደለም አይደለም ወይ? ምን ነው? ዝም አላችሁ ደነገጣችሁ? ምን ነው? ልክ እኮ ነው። ይሄ ያልተለመደ ነገር ነው። አስርቱ ጋራ ትጡ ተባሉ፣ ይነሱ ተባሉ። ትምህርት ቤት ውስጥ ማንበብ አይቻልም ተባለ፣ ሃይማኖት መስበክ አይቻልም ተባለ። ጥይት ገባ። ስለዚህ ዛሬ ልጆቻችንን እየፈጃቸው ነው ያለው እዚህ ሀገር ላይ። ስለዚህ እግዚአብሔር ቃል ቅድም እንደተነገረው ኃይልና ጉልበት ስላለው እኛ ምሳሌ ነው። ስለዚህ ዛሬ በሰሜን አሜሪካ ውስጥ በተለይ ስፖስት አካባቢ መጽሐፍ ቅዱሳችንን ወደ ቤተክርስቲያን ይዘን ልንሄድ የሚል ደግሞ እንቅስቃሴ ተነስቷል። እኛ መጽሐፍ ቅዱስም ይዘን ወዳልደረሳቸው እንሂድ ብለን ስንነሳ እነሱ ደግሞ ወደ ቤተክርስቲያን ይዘነው እንምጣ እንጂ መጀመሪያ መቼ ሰው ያመጣል እኛ እኮ ይዘን ስንመጣ ነው ይዘን የምንሄደው። የሚል እንቅስቃሴ ደግሞ ተነሳ። እግዚአብሔር በዛም በዚህም እየተናገረ ነው፣ እና ይህንን ብናስብበት መልካም ነው። እግዚአብሔር ይባርካችሁ።